ነው ከዛ በኋላ እኔም ሰብስክራይብ አድርጌ እዛ ላይ መከታተል ጀመር። አብዛኞቻችሁ ያኛውን ቻናል ስለማታውቁ እኔ በእናንተ ልፈርድ አይደለም፣ የሆነም እንትን ልላችሁም አይደለም። እናንተ የተሰማችሁን መጽሐፍ ኮሜንት መስጠት መብታችሁ ነው። ማናችሁም ብትሆኑ እኔ ካጠፋው ብትሰድቡኝም ምንም አይመስለኝም። ግን አንዳንዴ ደግሞ ተረዱኝ፣ ከየት አመጣዋለሁ እኔ። የእነሱ ድምፅ እየሰማችሁ የማታምኑ ሰዎች እኔ ለእናንተ ምን አይነት መልስ እንደምሰጥ አላውቅም። ባለፈው የራሱ የልኡል እንትን የተለቀቀው ስለ ራሄል እናት፣ እሱን በዋናው ቻናል ላይ በዋናው አልኩኝ፣ በዚህ አዲስ በተከፈተው እዛ ነው እኔ አምጥቼ ያሳየኋችሁ። እናንተ እየጠበቃችሁ ያላችሁ በዋናው በልኡል ቪዲዮ ላይ ነው የምትጠብቁት እና አንዳንድ ጊዜ እናንተን በጣም ይቅርታ የምታታባችኋል አውቃለሁ። በዛም በሶስት፣ በአራት፣ በአምስት ስለሚለቅቅ ላታዩ ትችላላችሁ። እኔ እናንተ ላይ ልፈርድ አይደለም፣ ግን ደግሞ ተረዱ። ማለት አንዳንድ ጊዜ እያያችሁ እኔ ሁል ጊዜ መጀመሪያ ላይ ማስገባላችሁ እንድታምኑኝ ብዬ የራሱን ድምፅ ነው በልውል ከሰራው የልውልን ድምፅ ነው በማነው አቤልም ጋር ከሆነ እንደዛው ምክንያቱም አብዛኞቻችሁ አንቺ ከጀርባ ሁነሽ ሌላ ነገር ነው የምታወሪው፣ የሌለ ያልተጻፈ ምናምን ትሉኛላችሁ። እንግዲህ አስተያየታችሁን እየተቀበልኩ ነው። መልስ መስጠት ባለብኝ ልክ ደግሞ እውነቱን እንድትረዱ ደግሞ እኔ ደግሞ ካላያችሁ፣ ኩሮሮ ሁሉ ዘጋችሁት፣ ወይኔ ወይኔ በላችኋል። ወይ እኔ በጣም ያናደዳችሁኝ እውነት አዲስ ማስረጃ በውስጥ ጠይቁኝ ያላችሁ መታችሁ፣ ምን አለ ምን የለም። እኔ ለነሱ ነው ቪዲዮ የምሰራላቸው። ሞር እኔን በውስጥ እየጠይቃችሁ ላላችሁ ሰዎች ማለት ነው አንድ ጊዜ ለሁለት ሶስት ሰው በዛ ከምመልስ አንዴ ጠቅለል አርጌ በዚህ ሶስት ማምስት ደቂቃ ሚሆን አንድ ላይ ሰብሰብ አርጌ ልንገራችሁ ብዬ ስመጣ እናንተ ደግሞ የማጡን የቋጡን እያላችሁ ጭንቅላቴን አዞራችሁት እውነት እዩ መጀመሪያ እዩ። በአምስት በአራት ቻናል አለ። በዛኛው ካላያችሁ በዚህኛው ሊኖር ይችላል። በዛ ካላያችሁ ደግሞ በዛኛው ሊኖር ይችላል እና ሳታዩ ዝም ብላችሁ መታችሁን ይህን ላይ አትፍረዱ ፕሊስ። አረ ልለምናችሁ እንዴ። ልውል እኔ በተደጋጋሚ ባየሁት ቻናል ላይ በእነሱ ስም ሌላ ሰው በእነሱ ስም ሌላ ሰው ከፍቶ ነው ብዬ አየው አየው ይሄ ነገር ግን የሱ ነው እንዴ ብዬ፣ ከዛ የልውል ዋናው ቻናሉ ላይ ሂጄ ሳይ ልውል ሊንክ አስቀምጦ ነበር። አዲሱን ቻናል ሰብስክራይብ አድርጉ የሚልም ጽሑፍ አለው። እዛ ገብቼ በዛ አረጋግጬ አየው። ሰብስክራይብ አረጉ። ብዙዎቻችሁ ሰዎች አላያችሁትም ያኛውን አዲስ የተከፈተውን ያም የነስራይን ቁጥር ሁለት ነው የሚለው እናንተ ምናልባት መብረቅን ምናምን ልታዩ ትችላላችሁ ግን እኔ ምንም ቃል የለኝም ከዚህ በላይ እንግዲህ የምትረዱ ትረዳላችሁ ካልተረዳችሁ እንግዲህ በጣም ይቅርታ አድርጉልኝ ነው የምለው እኔ አንደኛ ነገር ይሄ የቃቃ ጨዋታ ወይም እንትን አይደለም የህይወት ጉዳይ ነው እኔ ልስራ ካልኩ እኮ ስንት ፕራንክ የሚሰራ ስንት ነገር አለ አይደለም በጣም ብዙ ፕራንክ እየሰራችሁ ማግኘት ትችላላችሁ። ላይክ እና ሼር። እኔ እንኳን ሁልጊዜም ስመጣ ልውልን ሰብስክራይብ አድርጉት እንጂ እኔን ሰብስክራይብ አድርጉኝ ብዬ አላቅም። ለምን ይሄን ያክል ኦ በጣም ይቅርታ፣ ትንሽ ክፋን ይዞኛል እና ይሄን ያክል ለምን እንደምትሉ ባላቅም መጀመሪያ እዩ። ከፈለጋችሁ ደግሞ አዲሱን ቻናል እኔ እዚህ እኔ ላይ ሊንክ አስቀምጬላችሁ እዛ ጋ ገብታችሁ ስታዩ አስቴርን ታምናላችሁ ማለት ነው። እኔ ከአሁን በኋላ እኔ ኮሜንት በምሰጡት እንትኖች አንዳንድ እህቶቼ አላችሁ፣ ያው እናንተን በማክበር እናንተን እንትን በማለት ነው። እኔ ያዚህ ጋ መጥቼ የእናንተን ኮሜንት መልስ መስጠት ግዴታ ሳይሆን ያው ከክብር አንጻር ነው ስለመወዳችሁ እና ያው የእናንተን አስተያየት ስለምቀበል ማለት ነው። አንዳንዶች ደግሞ በጣም ምታበዙታ አላችሁ። እንግዲህ ለእናንተ ምንም አለለም። እንግዲህ በጣም ይቅርታ፣ ይቅርታ ከማለት ውጭ ምንም ማለት አልችልም። ሂዳችሁ እዩ። በአዲሱ ቻናል እዩ። ያለለ ነገር እኔ መቼም ከመሬት አውጥቼ ወይም ከእንትን ጠንቋይ አይደለውም። ዝም ብዬ እነሱ እንትን አምጥቼ የማወራው ጉድ እኮ ነው እናንተ። ስንት ጉድ አለ፣ ስንት የሚያስጨንቅ ጉዳይ ሞልቶ፣ እኔ የራሄልን ማን ነው ይቅርታ፣ የራሄልን እናት በተያዘች በታሰረች ሰላም አሳጥታችኋለች። እኔ ሁል ጊዜ ከጎናቸው የምቆመው ከነ ልኡል አቤል ጋ ነው። አብዛኞቻችሁ ደግሞ የልያ ተላላኪ ናት እያላችሁ እኔን ጭራሽ ሌላ ሌላ ወንጀል ውስጥ እያስገባችሁኝ ነው። ጭራሽ እኔ እንዲያ አስባችሁታ በጣም የምጠላትን ሴት ስሟን ራሱ እኔ ጋ ስትጽፉት ትቀፈኛለች። የውነት እኔን ልኡልን እያሰቃየች በየጊዜው የሚሄዱበትን እየተከታተለች ቀንና ለሌት ሰላም የነሳቻቸው ሴት ከእሷ ጋር ነው የምትሰራ ብላችሁ እኔን እንትን ስትሉኝ የውነት በእኔ ቦታ ብትሆኑ ምን እንደሚሰማችሁ እናንተ ራሳችሁ እስኪ አስቡት። በጣም እኮ ነው። ኬት አውቂያት? እኔ የምኖረው ውጭ ሀገር፣ እሱ ያለችው ኢትዮጵያ። ኬት አውቂያት ነው? እኔ አረተው አረተው ወገንተው የማይመስል ነገር እኮ ነው የምታወረው። አንዳንድ ጊዜማ እኔማ ሰማለሁ፣ አያችኋለሁ፣ አነባለሁ። አንድ በአንድ ኮሜንታችሁን አነባለሁ። እንግዲህ ምንም ላደርጋችሁ አልችልም። መልስ መስጠት አለብኝ። ልክ እናንተ የፈለጋችሁት መጠየቅ ትችላላችሁ። ያልተመቻችሁ ሰዎች ካላችሁ እኔ በምሰራቸው ቪዲዮዎች አስተያየታችሁን ስጡኝ፣ እኔ እቀበላለሁ። ሁልጊዜ እኔን አሞግሱኝ ምናምን አይደለም። አንዳንዴ ሰው ነሽ፣ ትሳሳች አለሽ። ከሰው ስህተት ከብረት ዝገት አይጠፋም ይባላልና ልሳሳት እችላለሁ። እኔ ደግሞ በእናንተ ኮሜንት ልታረም እችላለሁ። ስለዚህ እናንተም በምትሰጡኝ አስተያየት እንግዲህ እስካሁን ድረስ እየሰራው ነው ያለሁት። እኔ አብዛኞቻችሁ እኔ ዝም ብላችሁ ካያችሁኝ ልኡልን ሰብስክራይብ አድርጉ። አዲስ ቻናል ከፍተዋል ከማስተዋወቅ የእሱን ቪዲዮ ከማስተዋወቅ ወደ ኋላ አለም እና ለምን እንትን እንደምትሉ አላቅም። የማመጣላችሁ ነገር አንዳንዶች የማይዋጣችሁ ሰዎች አላችሁ ውሸት ነው አስቴር የምታወራው የምትሉት አላችሁ እና ያው እንግዲህ እኔ ምንም ላደርጋችሁ አልችልም። እነሱ ለራሳቸው ቀንና ሌሊት የነዚህን ሰዎች እያሳደዱ ባለፈው የአቤልን ቤት ቀየረ ብዬ የሰረውላችሁ ቪዲዮ አየታችሁ። ከዛ እኔን አመናችሁ። አያችሁ በራሱ ቻናል ላይ ተለቆ ስታዩ አብዛኞቻችሁ መታችሁ። ሰድባችሁኝ የነበራችሁ ሂዳችሁ ደግሞ የእሱን አይታችሁ መታችሁ ከታች ኮሜንታችሁ ስር ይቅርታ ብላችሁ ጽፋችሁ ሊነበር አንድ አስራ ምናምን ሰዎች እና፣ እንደዚህ ማለት አንዳንዴ ሳትፈልጉ ሚያ እንትን ትላላችሁ ሳታዩ ማለት ነው። ግን መጀመሪያ እዩ፣ አይታችሁ መፍረድ። አብዛኞቻችሁ ደግሞ ከላይ የተጻፈችውን ርዕሷን ብቻ አይታችሁ ከውስጥ ምን እንዳለ ቪዲዮውን ከነ መጨረሻው ሳታዩ ለመፍረድ ለመሳደብ ትሮጣላችሁ። እና እኔ አንዳንዴ እውነት ሳልዝ እዚህ ጋር ዝም ብዬ ማወራው የህይወት ጉዳይ ነው። ዝም ብሎ እንደ ቀልድ ወይም ፕራንክ ወይም እንትን አይደለም። እነሱ የሚሰሩት ስንት ህይወታቸውን ስንት ነገር ሁሉን ነገር ተቋቁመው እየሰሩ ነው እና በተቻለን አቅም እነሱን ማበረታታት፣ እነሱ ሲጠፉ ደግሞ የሆነ አዲስ ነገር ከሰማው እነሱ ሰላም ናቸው ምንም አታስቡ። አብዛኞቻችሁ ኮሜንታችሁ ስለሚያስጨንቀኝ ነው እንጂ እንደናንተ ዝም ብዬ መቀመጥ አያቅተኝም። ግን በውስጥ እየመጣችሁም ትጽፉልኝ ያላችሁ አብዛኞቻችሁ በጣም የነሱ መጥፋት ያስጨንቃችኋል። በቃ እንደዚህ አይነት ነገሮች ስለሚኖሩ በሆነኝ በአንደኛው ቪዲዮ ካየሁ በሌላኛው ቻናል ተለቁ ካየሁ መጥቼ እዚህ ጋር ለእናንተ እናገራለሁ። አብዛኞቻችሁ የምትጠብቁት በዋናው በልኡል ቻናል ነው ወይም በአቤል ነው የምትጠብቁት። ግን አሁን የነሱ ልጆች በእያንዳንዱ እየከፈቱ እየሰሩ ነው። ስለዚህ የራሳቸው የልኡል ሰዎች ስለሆኑ በዛም ደግሞ መስማት፣ ማየት ትችላላችሁ። ስለዚህ ሁልጊዜ ልኡል ጋር መጠበቅ የለባችሁም እኔ እና ብዙዎቻችሁ ኮሜንት ላይ ሲጠፉባችሁ አስቴሪ ምናለ ምን አዲስ ነገር አለ እያላችሁት ጠይቁኛላችሁ። በዛ መልኩ ደግሞ እኔ ምን ማለት ያኛው ቻናላቸው አላዩት ይሆናል ቪዲዮ እንደለቀቁ አታውቁም እንዴ ብዬ ኮሜንት ስል ጽፌ የላቸው ከዛ ደግሞ መልሼ በዛ ሲሉብኝ ለምን ቪዲዮ አልሰራም ብዬ ሀሳቤን አንዳንድ እያስቀይሩኝ እና እንደዚህ ቪዲዮ እሰራለሁ። ግን አብዛኞቻችሁ ስለማታምኑኝ በጣም ትንሽ ናችሁ የማታምኑ ሰዎች። ግን ያው ግዴታ እውነቱ እንድታቁ ብዬ ነው ዛሬ የመጣሁላችሁ። ያው የነ ልኡል መጥፋት የሆነ ነገር ቪዲዮ ሳይፖስቱ ሲቀር ሁልጊዜ መጥፎ መጥፎ ነገር የምታስቡ ሰዎች አላችሁ። ግን ደግሞ አንዳንዴ ለእነሱም እረፍት ያስፈልጋችኋል። የሆነ ምንሆኑ እራሳችሁ ራሳችሁ የምታስጨንቁ ልጆች አብዛኞቻችሁ የእውነት አንዳንዴ ይረፉ እረፍት ያስፈልጋል። ኦልሬዲ እነሱ እረፍት የሚባል ነገር አያውቁም። ቀንና ለሊት ሀያ አራት ሰዓት ማለት ትችላላችሁ የሚሰሩት። በአንዱ ስትሄዱ በአንዱ ቻናል አሉ፣ በአንዱ ስትሄዱ በአንዱ አሉ። ስለዚህ እነሱ ጠፉ ማለት አይቻልም፣ አሉ። እናንተ ስለማታዩ ነው፣ ሁልጊዜ በአንድ አይነት እንትን ስለምትጠብቁ ነው እንጂ አሉ እየለቀቁ ነው። እኔ ምን ብዬ ላስረዳችሁ ጎበዝ። ባለፈው የማነው አንድ ቪዲዮ ሰርችላችሁ፣ እኔ በጣም የሚገርመኝ እዛ ሳታዩ መታችሁ፣ እኔ ጋር ታዩታላችሁ እንዳጋጣሚ። ከዛ ለምን አንቺ ቀድመሽ ለቅቅሽ፣ እነሱ ሳይለቁ ለምን መረጃ ታወጫለሽ አላችሁ። እኔ ምንም መልስ አልሰጠውም። ከዛ የልዑልን ራሱን ሳይታችሁ ስትጨርሱ መታችሁ ይቅርታ ብላችሁ የምጠይቁኝም ልጆች አላችሁ። እኔ በጣም አንዳንዴ ትገርሙኛላችሁ። ሰው ሳይ እኔ ለምንድን ነው ይህን ያክል ለንትን የምንሮጠው አላውቅም። አብዛኛው ሶሻል ሚዲያ ላይ ዝም ብላችሁ ካያችሁ በጣም ትንሽ ነገር ነገር በጣም ይገናል ጥሩ ነገር ሰርቶ ሰው አይሞገስም። ሁልጊዜ ነገር በጣም በትንሹ እናንተ ያላሰባችሁት እናንተ ይገናል ለማትሉት ነገር በጣም ብዙ ሰዎች የእናንተን እንትን ያገኙታልና፣ እና አንዳንዶች ሰዎች ልክ እንደዛ ናቸው። በቃ ኮሜንት ለመጻፍ ሰውን ለመሳል፣ እኔ ብቻ እኔ ቤት ብቻ አይደለም የሆነም እንትን ሳይም እንደዚህ ስለሚበዛ ነው። እኔ ቤት እንደውም ትንሽ ናችሁ። በጣም በቁጥር በጣም ትንሽ ሰዎች ናቸው ግን የተለያየ እንትኖች ያለው እና አንዳንዴ ሰውን መጀመሪያ ተረዱ። ያ ሰው ለምን እንደዚህ አይነት ነገር ሊሰራ ቻለ ብላችሁ በደንብ እንትኑን አይታችሁ ኮሜንቱን ብቻ እራሱን አይታችሁ ከመሳደብ ቪዲዮውን እስከ መጨረሻ አይታችሁ አንደኛ ነገር እነ ልኡል የሚሰሩት ነገር ዝም ብሎ እንደቀልድ ምናምን አሉ እኮ በጣም ብዙ ፕራንክ የሚሰሩ ልጆች፣ በጣም በስንት ሚሊዮን የሚታይላቸው እንደው የሚንሉ ትንሽ ነው። አይገርማችሁም? ሰው የሆነ ውሸት ነገር ስለሚወድ በውሸት ያያል። ቁም ነገር ያለው ነገር የህይወት ሽንትን ከሆነ ደግሞ በጣም ትንሽ ሰው ነው ተመልካች። አሁን ልውድ በጣም በስንት ሰው የሚያየውን እንትን ነው የሚሰራ ግን ተመልካችሁ የእሱ በጣም ትንሽ ናት። ሁለት መቶ ሺህ እንኳን አስገቡኝ እያለ በተደጋጋሚ ሲጠይቅ ማንም እንትን አላለውም። እና አንዳንድ ጊዜ የእኛ ሰው የሚወደው በተለይ አረብ ሀገር ያለው ሴት ለምን እንደሆነም ባላቅም ውሸት የሆነ ነገር በቃ አስመስሎ የሚሰራ ሰውን ነው በጣም የሚከታተሉት። እኔ በጣም በተከታታይ እያየሁ ስለሆነ ምናልባት እንደኔ ካያችሁ አላቅም እስኪ ንገሩኝ። እኔ እውነተኛ ትክክለኛ እንትናቸውን የሚያሳዩ ሰዎች እይታቸው ራሱ በጣም አነስተኛ ነው። አስመስለሽ ደግሞ ስታወሪ አስመስለሽ ያልሆንሽውን ሆንኩ ብለሽ ስታለቅሽ ደግሞ እይታሽ ደግሞ ይበዛልና ሰው ደግሞ ያው አንዳንድ ጊዜ በተለይ ውሸት እያወሩ የሚታይላቸው ሰዎች ከታየላቸው እነዛ ሰዎች ሁል ጊዜም በውሸት ነው እንትን የሚሉት የሚሰሩ በጥሩ ነገር አይመጡም። እኛ ደግሞ ይህንን ደግሞ እናደርገው እኛ ተመልካቾች ነን፣ ውሸትን ባናበረታታ ነው ምለው የእውነት መስራት ያለባቸው እንደነ ልኡል ልኡል እንደነ አቤል እንደነንትና እንደ ስማቸው ተጠርቶ የማያልቅ በጣም አሪፍ አሪፍ ለህዝብ ለእኛ ለእኛ ሲሉ ቀንና ሌሊት የሚሰሩ ያለምንም እረፍት እንደ እነሱ አይነቱን ብናበረታታ ለእኛም አሪፍ ነው፣ ለመጪው ትውልድም እንደዚህ አይነት ነገሮች አሪፍ ነው ብዬ ነው ማስበው። እንደ እኔ ብዙ ጊዜ ልኡል በተደጋጋሚ እየጠየቀን ነው፣ ሰብስክራይብ አድርጉኝ፣ እንደዚህ አድርጉኝ እያለ ያው እንግዲህ በቻላችሁ አቅም ደግሞ ታረጋላችሁ፣ አታረጉም አይደለም ግን ለምን እንደሆነ አላውቅም፣ ሁለት መቶ ሺህ ሙሉኝ እያለስ በተደጋጋሚ ስለሚጠይቅ ከቻላችሁ እንግዲህ ያላረጋችሁ ሰዎች አብዛኞቻችሁ ትረሳላችሁ ይመስለኛል። ስለዚህ አስታውሳችሁ እንግዲህ ሁለት መቶ ሺህ እንሙለው። በተረፈ ከልብ ነው የማመሰግናችሁ አስተያየትም ለምትሰጡኝ። ያው እንግዲህ እኔ ደግሞ ስህተቴን አምኜ የሆነ ነገር ላጠፋም እችላለሁ ላላጠፋም እችላለሁ ውሃ ጠፋ። እንግዲህ ለሁሉም ነገር ይቅርታ እያልኳችሁ ነው። እንግዲህ በእኔ የምትቀየሙኝ ካላችሁ እንግዲህ ይቅርታ ላችኋለሁ። በተደጋጋሚ ሌላ ደግሞ እኔ የሆነ ነገር ሳወራችሁ እንድታምነኝ የምፈልገው ነገር እኔ ነልውል ካለቀቁ ቪዲዮ በፍጹም አምጥቼ አላወራችሁም። እውነቱ ይሄ ነው፣ በቃ እንድታውቁልኝ የምፈልገው እናንተ በአንድ ቻናል እየጠበቃችሁ ካለቀቁ በዛኛው ቻናል አይቼ ነው የመጥቼ ቪዲዮ እሰራለሁ። እናንተ ካላያችሁ የኔ ጥፋት ነው። እስኪ ነገሩኝ። እናንተ እስኪ እንደው በእኔ ቦታ ብትሆኑ አሁን እናንተ በሉል ወይም በዘላለም ዶንኪ ምንድን ነው ዱካሾ ላይ ሊለቀቅ ይችላል፣ ወይም በእንትና ማነው ስሙ መብረቅ ላይ አሁን ደግሞ ቁጥር ሁለት አለ የነስራይን በተለያዩ ወይ በለበል ባለው በልውል ሳታዩ እኔ አይቼ ቀድሜ አይቼ መጥቼ ከሰራው እኔ ላይ ትፈርዳላችሁ። እንግዲህ እኔ ምን መላላጋችሁ አልችልም። እውነት ደከመኝ፣ በቃ ጎበስ ድክም አለኝ። ወይ ወጥመዴ ወጥመዴ ወጥመዴ እስኪ ንገሩኝ እናንተ በእኔ ቦታ ብትሆኑ፣ እናንተ ሳታዩ መታችሁ፣ እኔ ቀድሜ አይቼ መጥቼ ከሰረው እኔ ጋር ጥፋተኛ ነኝ። እስኪ እንደ እውነት ዛሬ ስለማንም አላወራውም፣ ስለ ራሴ ነው። እስካሁን ድረስ ስለፈልፊ ቆየሁት፣ ምክንያቱም መልስ መስጠት ስላለብኝ ማለት ነው። አብዛኞቻችሁ እንድታምኑኝ ምታምኑኝ አላችሁ፣ ደግሞ ማታምኑ ምትጠራጠሩኝ፣ እየተጠራጠራችሁኝ እንድታዩኝ አልፈልግም። አምናችሁኝ እንድታዩ ነው የምፈልገው። ስለዚህ እንድታምኑኝ ያክል ነው ዛሬ ይሄ ሁሉ ደቂቃ ማወራችሁ። ለማንኛውም ሰላማችሁ ብዙ ትርፍ ይበልልኝ። ባላችሁበት ሰላምና ፍቅር እየተመኘው የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ሀገራችን ኢትዮጵያን ሰላምና ፍቅር እያምጣልን እያልኩኝ ወዳችኋለሁ፣ አክብራችኋለሁ። አሁንም አስተያየታችሁን ጻፉልኝ። እስኪ ዛሬ በጣም አስተያየት ፈልጋለሁ፣ የናንትን አስተያየት ይህም ሁሉ ነገር ተናግር ያለው አስተያየታችሁ ጻፉልኝ። በተረፈ ከልብ ነው ማመሰግናችሁ። ሰላማችሁ ብዝት ትርፍ ይበል በማያልቀው ባይ ባይ።